አለምሽ ዛሬ ነው ዛሬ። አሃ ዛሬ ነው ዛሬ። ቅመማ ይመችሽ ውዴ። አሃ ይመቻችሁ ጨረቃዎች። እንደምታያቸው ዛሬ ደግሞ በተለየ በተለየ ቪዲዮ ከቻሳ ብሏል። እነዚህ ልጆች በፍቅር እየከነፉ እየከነፉ እየበረሩ እየበረሩ የሆነ የሆነ ከፍታ ላይ ደርሰዋል። እንደምታዩቸው ምን ምንም ማድረግ አይቻልም። ሲሰጥ ከላይ ነው አብዘዝቶ ነው የሚሰጠው። በቃ ፈጣሪ ሲሰጥ አይሰስትም። እናንተ በሰፊው ለምኑት፣ በሰፊው ጠይቁት፣ እሱ ደግሞ ይሰጣችኋል። በቃ መልሱ በነ ሀይሚና በነብሩክ ማየት ይቻላል ማለት ነው። እና ሰላማችሁ ይብዛ። እንዴት ናችሁ? ልኝ ውድ የቻናል የቤተሰቦች አለውኝ። እኔ ዛሬው ቅዳሜ ነው፣ ደስ የሚል ቀን ነው። ደስ የሚል ሁኖ ነው የዋልኩትኝ። እግዚአብሔር ይመስገንኝ። ከጠይቃችሁኝ እናንተስ ቅዳሜያችሁ እንዴት ነው? ሰብታችሁ እንዴት ነው? እንዴት እያለፈ ይገኛል? በስራ በእረፍት ወይስ በምን እያሳለፋችሁ ትገኛላችሁ? ኮሜንት ላይ አስቀምጡልኝ። በርቱልኝ፣ የኔ ውዶች፣ የኔ ምርጣ ምርጦች ማለት ነው። ና ዛሬ ሀይሚን ና ብሩክን በዚህ ድምጽ ማለት ነው የሆነ ከፍ ብዬ ነው እየበረርኩ የመጣሁት እኔ ራሴ ከነ ሀይሚ ከነ ብሩክ እኩል ማለት ነው። ና አሞኝ ነበር እንደነገርኳችሁ። በሽታይን እንኳን ምን እንደሆነ ሳላውቀው መድኃኒት መውሰድ እኔ በቤቴ አልወድም። በአረብ ሀገር እያለውኝ ራሱ መድኃኒት ዝም ብሎ ይሰጡኝ ነበር ወይ ቤት ያለ ወይ ደግሞ የልጃቸውን ወይ የራሳቸውን ወይ የሆነ ሰው ብቻ ይሰጡኝ ነበር ታመምኩ ስል። እና በዛ ምክንያት መድኃኒት ጠለቼ ነው የመጣሁት። ለምን አልወስድም? ምክንያቱም ህመሜን ሳያውቁት እንዲሁ ነው በቃ የተሰማኝ ስላቸው እንደዚህ አመመ ስል አንስተው ስለሚሰጡኝ ብዙ ጊዜ ጉዳት ላይ ስለጣለኝ አልወስድም መድኃኒት የሚባል ነገርና እዚህም ሕክምናም አልሄድኩም መድኒትም አልወሰድኩም። ተኛውበት ተነሳው። ለማንኛውም በጣም ተሽሎኛል ለማለት እወዳለሁ ማለት ነውና በመቀጠል ሀይሚና ብሩክ እንግዲህ ሰሞኑን ሰርፕራይዝ በሰርፕራይዝ ሰርፕራይዝ በሰርፕራይዝ እየሆኑ ይገኛሉ። በጣም ደስ የሚል ምሽት ትናንትና አሳልፈናል። ቪዲዮውን ማየት ከፈለጋችሁ ትናንትና ዛሬ ጠዋት የፖስትኩት ቪዲዮ አለ ማለት ነውና ሀይሚን ብሩክም ሚፍታህም ነበረ በጣም ጥሩ ጊዜና ሳለፉትና ለሁለቱ ትልቅ ሰርፕራይዝ ተደርጎ ሁለት ኬክ ተቆርሶ በጣም ደስ የሚል ምሽት ነበር፣ ያሳለፍ ነው። ቲክቶክ ላይ ና በጣም በደስታ በስስት በቃ ሀይሚንም ብሩክንም ሲያወሯቸው ነበሩ። እኔም ከነሱ እኩል ከላይ ተሰቅዬ እድሉን አግኝቼ ሀይሚንና ብሩክን ማውራት ባልችልም ግን ጥሩ ጊዜ ነበረ። ብቻ ብዙዎቹ የሚያወሩትን ና ሀይሚን ብሩክ የሚያወሩትን ነገር እየሰማሁ ነበር። ለማንኛውም የሰው መውደድ ይስጣችሁ። እግዚአብሔር ሲወዳችሁ፣ ፈጣሪ ሲወዳችሁ ሰው ነው የሚልክላችሁ። በቃ መልካም የሆነ ሰው፣ ጥሩ ሰው ነው የሚልክላችሁ ና በጣም የሰው መውደድ አላቸው እነሱም ለሰው ልጅ ክብር አላቸው ያከብራሉ ዝቅ ብለው ሰውን ያከብራሉ በቃ አሁን አንዳንድ ሰዎች አይታቸው ከሆነ በተለይ የማዳም ቅመሞችን በጣም የሚናቁ አሁን በእርግጥ እኛ በጣም ከፍ ያለንን ማንም ሰው ሊደርስብን አይችልም ማንም ሰው ምንም ሊያመጣ ምንም ሊለን አይችልም በራሳችን ራሳችን አስከብረናል ግን በብዛት የሆነ ከፍታ ላይ ሲደርሱ እኛን ይረሱናል እኛ እንዳሳደግናችሁ ከፈለጋችሁ ማየት ትችላላችሁ ከፈለጋችሁ አለማየት ትችላላችሁ ከፈለጋችሁ ሰብስክራይብ አንስታችሁ መውጣት ትችላላችሁ ነው የሚሉት ጥፋታቸው ሲነገራቸው እንኳን ማለት ነው እና ብሩክ ግን ሲያጠፉ እየተቆጣን የሆነ ነገር ሲያረጉ ተውያልን የሆነ ነገር ሲፈጠር እንደዚህ እየመከር ናቸው። ደስ የሚል ነገር ሲኖር ደስታችን እንደዚህ እየገለጽን ላቸው እዚያ አደርሰናቸዋል ናቸዋል። ሰው የእናንተ ውጤት ነው። ጨረቃዎች፣ ጨረቃ ፋሚሊዎች ወዳቸዋለሁ፣ በጣም ምርጥ ናችሁ። እንኳንም የሀይሚ የብሩክ ተከታታይ ሆንኩኝና ና ውዶች ዬ በጣም እኔ እንዴት ልበላችሁ፣ የዛሬው ደስታ በጣም ይለያል። እንግዲህ ሰርፕራይዙ ምንድን ነው ካላችሁ፣ ያው ሀይሚ መኪና ትልቁ ሰርፕራይዝ ልቡ እሷ ጋ መሆኑ የሱ ልብ እሱ ጋ መሆኗ የእሷ ደግሞ የእሱ ጋ መሆኑ ነው ትልቁ ነገር፣ መዋደዳቸው፣ መፋቀራቸው መተሳሰባቸውና ከዛም በላይ ደግሞ ባይሆንም ቁሳቁስ ነው መሰረታዊ ነገር ነው ያስፈልጋቸዋል። ስለዚህ ለእነሱ ደግሞ ለሀይሚ ይገባታል በማለት መኪና ስጦታ ገዝቶ እንግዲህ ለሁለታቸው የሚሆን እንኳን ለሁለታችን አይደለም ለጎረቤትም ለጓደኞቻችን ይተርፋል። ስለዚህ ኑ ተጠቀሙበት፣ ኑ ውሰዱ፣ አብረንን አለንላችሁ አለውላችሁ ጓደኞቼ ብሏል። ና ብሩክ በወጣው ይታካ ነው የሚባለው ብቻ ግን በጨምሮ ጨማምሮ ጨማምሮ ይስጣችሁ ከፍታ ላይ ድረሱ። ላለው ሀይሚየም ዛሬ እንግዲህ እንደምታይዋት ብዙ ጥያቄዎችን ጠይቀዋለች። በጣም በመኪናው ዛሬ የአመቱ መድሃኒ አለም ነው። ኦርቶዶክስ የሆኖች አሉ ሰዎች ታውቃላችሁ። የነነና ጠዋት ላይ ራሱ ቤተክርስቲያን ሄደው እየመጡ ነበረ። በጣም ደስ የሚል እሱ እየነዳ እሷ በቃ አለ አይደለ? ቪዲዮ እየቀረጸችው ነበርና ደስ የሚል ቆይታ ነበር። ምን ልላችሁ ፈልጌ ነው ፈጣራቸውን ማመስገና ትልቅ ነገር ነው። ለዚህ ሁሉ ስኬት፣ ለዚህ ሁሉ ደስታ፣ ለዚህ ሁሉ ከፍታ ያደረሳቸው አምላክ ስለሆነ አምላካቸውን ማመስገናቸው በጣም ትልቅ ነገር ነውና እግዚአብሔር ከዚህ በላይ ደስታቸውን ያብዛው እላለሁ። ሀይሚና ብሩክ ዛሬም ትልቅ ሰርፕራይዝ እንዳለ ከዚህ በኋላም እንግዲህ ብሩክ በአደባባይ በይፋ የኔ ንግስት ታገብኛለሽ ወይ ብሎ በርከክ ከሚልበት ጊዜያት በጣም ቅርብ እየሆኑ ይመስላል። ብቻ መጨረሻችሁን ያሳምረው፣ በፍቅር ያኖራችሁ፣ መከፋታችሁን፣ ማልቀሳችሁን፣ ማጣታችሁን አን ያሳየን መዳን ያለ በማታው ቪዲዮ ተመልሰን የምንገናኝ ሆናል። እስከዛ ግን አሁን እኔ ትንሽዬ ልደት ነገር አለችብኝ። እዛ ጋር ድረስ ብዬ መልስላለሁ። ኤኒዌይስ ማታ እመለሳለሁኝ፣ ከእናንተ ጋር እገናኛለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀይሚንና ብሩክን ይጀላችሁ። መጣለሁ በቪዲዮ ማታ ማለት ነው። ወዳችኋለሁ።